አዲስ ቪዲዮ መጥቻለሁ። ይሄንን ቪዲዮ በላይክ ጀምሩ። ማለት ነው ጽናትና የጽናት አባት ይቅርታ እየተጠያየቁ ይገኛሉ ማለት ነው። እናም ጽናት ተደናግጣለች። የተደናገጠችበት ምክንያት ስላደረግኩት ነገር ሁሉ አባ ይቅርታ አድርግልኝ ስትል ልጄ፣ ይቅርታማ እኔ ነኝ መጠየቅ ያለብኝ ምክንያቱም ሁሉም ነገር የተስተካከለና የተሟለ ነገር ቢሆን ኖሮ ስደት ባልሄድሽና ከቤትም ባልወጣሽ ነበረ ልጄ አሉ ማለት ነው የጽናት አባት። ሰላም ሰላም፣ ውድ የአገሬ ልጆች፣ ያላችሁበት ስፍራ ሰላማችሁ ብዝ ትትረፉ ይበልላችሁ። በሀገር ውስጡም ከሀገር ውጭ ያላችሁ ፈጣሪ ይጠብቃችሁ። ለዚህ ቻይናል አዲስ ሲሆናችሁ ላይክ ሰብስክራይብ ማድረግ አትርሱ። እንዲሁም ይዤ የምመጣው አዳዲስ ቪዲዮ፣ አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቱን በመጫን ተቀላቀሉ ማለት ነው። እናም እንዳልኳችሁ ባደረገችው ድርጊት ተጸጽታ ጽናት ይቅርታ አባቷን ስትጠይቅ የጽናት አባትም ልጄ እኔ ነኝ መጠየቅ ያለብኝ አሉ ማለት ነው። እንደዛ ያሉበት ምክንያት ጽናት ያው ብዙ ሚስጥሮች እንደብቃለች። የደበቀችበት ምክንያት ምን እንደሆነ እነግራችኋለሁ። ከኪራ ጋር ከኪራ ጋር አብረው እንደሚፋቀሩ አብረው እንደሚዋደዱ አብረው እንደሚኖሩ ይህንን ነገር ሁሉ የጽናት አባት ከዚህ በፊት በደንብ አድርገው ነው የሚያውቁት። ከዚህ በፊት በደንብ አድርገው ያውቃሉ። አንደኛ፣ ሁለተኛ ደግሞ የማትማረውን ትምህርቱን ላማራለው እያለች የውሸት ዩኒፎርም እየለበሰች ስትመጣ ሁሉ የጽናት አባት በደንብ አድርገው ያውቃሉ። እናም ሁሉ ነገር ስትሸፋፍን ነበረ፣ ግን እነሱ ያውቃሉ። እናም ለዛ ነው አባ ስላደረኩት ሁሉ ይቅርታ አድርግልኝ ስትለው ልጅ አንቺ ሳትሆኝ እኔ ነበኝ እኔ ነበርኩኝ ይቅርታ መጠየቅ ያለብኝ ነው ያሉት። ምክንያቱም ሁሉም ነገር ቢኖረኝ የተስተካከለ ህይወት ቢኖረኝ ኖሮ አንቺም ከቤት ባልወጣሽ ወይም ደግሞ ባልተሰደድሽ ነበረ። ያው እንደዛ ማለት ምንድነው የእኔ ጥፋት ነው በማለት ነው የጽናት አባት ያሰቡት። እና መልካም አባት ናቸው። እውነት ደስ የሚሉ አባት ናቸው። ንግግራቸው፣ ስነ ምግባራቸው በቃ የሌለ በጣም ደስ የሚሉ አባት ናቸው ተመችተውኛል፣ ማለት ነው። እናም ሲቀጥል ኪራ የጽናት አባትን ሊቀበል ሄዶ ነበር። ሊቀበል ሄዶ እንዲሁም ደግሞ ቅዱስ አብሮት ነበረ። ቅዱስ እቃውን፣ ጤፉን፣ ልብሱን ተቀበለና በዛውም፣ ማለት ነው፣ እቃውን ይዞ ቡና ሊጠጣ ሄደ። እናም የጽናት አባት ልጄ፣ ሞቆኛል፣ ልብሴን መቀየር እፈልጋለሁ አሏት። ከዛም ጽናት ኪራ ስለተቀበለክ ልብሱም እዛ ኪራ ጋር ሊኖር ይችላል ብላ ቀጥታ ኪራን ሄዳ ስጠይቅ፣ እኔ የኪራ ነገር ነው ያሳቀኝ። ከዛ ሁመን ብዬ ነው ለጽናት ምመልስላት። ይሄ እኮ አውቆ አውቆ ነቀል ይሉታል ማለት ነው። ቅዱስን አውቆ አበድ አውቆ አበድ አውቆ ነቀል ነው የሚሉት። እሱ በደንብ ተናጋሪ ስለሆነ ልክ አውቆ እንደሚያብድ ነው የሚያስቡት። ግን በጣም ተናጋሪ፣ በጣም አስተዋይ ነው። በነገራችን ላይ ቅዱስ ማለት ነው በንግግር ራሱ ኃይለኛ ነው እና ያውቁ አባዱ እኮ ልብሱን ይዞ ላጥን ያለው። አሁን ኬት ነው የማመጣው? ምን ምን ብዬ ነው ለጽናት የምናገረው ብሎ ለጓደኛው ለናሆሜ ሲናገረው ናሆሜ ደግሞ እኔ ራሱ እንዲህ ምን አድርግ ነው የምትለኝ አሁን በቃ ያለው ነገር ግልጽ አድርገን ለጽናት ንገራት ሲል አብረው እያወሩ ያሉ መጣች፣ ጽናት ከዛ ኪራ የአባ ልብስ የት ነው ያለው? አባ እኮ ልብሱ ሊቀይር ፈልጎ ነበረ ሲል ምን አልሽኝ? ምን ምን ምን ሂጂ ቆይ ምግቡን አቅርቤ የመጣውኝ አለ ማለት ነው። ምክንያቱም ልብሱን ይዞ የሄደው ማን ነው? ልብሱን ይዞ ጭልጥ ያለው እንትና ነው ጓደኛው ቅዱስ ነው። ቅዱስ ደግሞ በጣም ተናጋሪ ነው። በነገራችን ላይ አውቋበድ ይሉታል። በጣም ይናገራል እና ቡና በጣም ስለሚጠጣ ስለሚወድ፣ እቃውን ንብረቱን፣ የጽናት አባት ይዞ የመጡትን ንብረት ጤፍ፣ እንዲሁም ልብስ ይዞ በዛውን ቡናው ሊጠጣ ሄደ ማለት ነው እናም ለጽናት ልብስን ያልሽኝ? አላት። አዎ የአባዬ ልብስስ አንተ እኮ እኔ የተቀበልከው ስትለው፣ ከዛን እንዴ፣ ይሄ አውቃ አበድ እኮ ቡናውን ሊጠጣ በዛውም ይዞት ሄደ። እሺ፣ ይመጣል ስትለው፣ አዎ ይመጣል፣ ችግር የለውም አላት ማለት ነው። በቃ እንጂ ሂጂ፣ የሚሆነ ነገር አድርጊ አላት ማለት ነው፣ ኪራ። ከዛ ጽናት ቀጥታ ወደ አባቷ ጋር መጣች። መታ እያወሩ እያለ ይሄ አውቋ አበድ የሚሉት ቅዱስ መጣ። ሁሉም ተሰበሰቡ። ከዛ ከተሰበሰቡ በኋላ መጥቶ ቡና አንደኛ ነው ወይስ ቡና አቦል ነው ወይስ ሶስተኛ ነው ሲል፣ ሶስተኛ ነው አለችው። እኔ ቡና ስለምወድ ሲጭኝሽ እንደምንም አድርገሽ ስጭኝ አላት። ምሩዬም ደግሞ ቡና ሰጠችው። ከዛ ቡና እየጠጡ እያለ እያወሩም እያለ በቃ የሚናገሩ ንግግር፣ በነገራችን ላይ ኃይለኛ ንግግር ይናገራል። ከዛም የጽናት አባትም ግርም ምን ያላቸው እናንተማ አውቆ አበድ አውቆ ነቀል ትሉታላችሁ እንጂ በጣም ተናጋሪ ነው አሉ ማለት ነው ማንን ቅዱስን ነገር ግን እነ ኪራ እነ ናሆሜ ምንድነው የሚሉት አውቆ አበድ ነው የሚሉት ግን እሱ የሚነጋገር የሚያወራው ንግግሩ ራሱ ኃይለኛ ነው የሌለ ነው የሚያወራው እና ይገርማል እናም እንደዛ ሆኖ ሳለ አሁን ላይ ሰኒ ሰኒ ክብሮምን እያሽከረከረችው ነው እኔ እንደሚመስለኝ ከሆነ ክብሮም ፍቅር ይዞታል። ከሰኒ ስርስር አይጠፋም። እስከ ቤቷ ድረስ ተከትሏት ይሄዳል። ውጭ ስትወጣ ይወጣል። ወይኔ እግሯን ተሻላት ወይ ብሎ ቼክ ያደርጋል ይሄዳል። በባለፈው እንዳየነው ከችን ገብቶ ምግብ ሰርቶ እራት አብልቷት፣ እራት ከበላች በኋላ እግሯን ያማት የለ እሷ ተኝታለች። ከዛ እሱን እንቅልፍ ወሰደው፣ ሁለቱም አብሮ ተኙ ማለት ነው። ከእንቅልፏ ስትነቃ ሶፋ ላይ ተኝቷል። አበደጮች ምን ልታረግ መጣክ? ለምንድን ያደርከው? በቃ ምን ልበላችሁ። በስተመጨረሻም እሱ ደግሞ አንዴ አላየሽኝም እንዴ እንዴ እዚህ እኮ ነው ያደርኩትኝ እንቅልፍ ወስዶኝ እኮ ነው አላለም። ከዛ ትንሽ ቆይታ አሁንማ ቤት ማጽዳት አለብህ፣ ቤት አጽዳ አላለችው። ኧረ ወይኔ የሰኒ እስከፋ። እንዴ ነገር ግን እኔ እንደማስበው ከሆነ ክብሮም ከሰኒ ፍቅር ይዞታል። በጣም እየተሽከረከረ ነው ሰሞኑን፣ ከስሯ ጭራሽ አይጠፋም። እኛም የምንፈልገው እነሱ ሁለቱ አብሮ እንዲሆኑ ነው፣ ማ ክብሮምና ሰኔ ማለት ነው። አሁን ላይ በጣም ደስ የሚል ጥንዶች፣ በቃ ሶስት ጥንዶች ሆኗል። በፊት ብቻዋን ነበረች። ክብሮም አሁን ከስር ስሯ አይጠፋም። ውጭ ስትወጣም ይመጣል፣ ቤትም እያለች በሩን እያንኳኳ ይመጣል። እሷ ደግሞ ውጣልኝ አልፈልግም። ግን እኮ የሚገርመኝ ነገር ሰኒ በቃ ብቸኝነቷን ወደዋለች ማለት ነው። በነገራችን ላይ ግን ሰኒ ሰኒ ብቸኝነቷ ብቸኝነቷን የወደደችበት ምክንያት በህቷ ምክንያት ነው በህቷ በህቷ ምክንያት ነው ይሄ ሁሉ ነገር የተፈጠረው እንጂ ወዳ አይደለም ማለት ነው። ሁላችንም እንደምናውቀው ሰኒ ወዳ አይደለም ነገር ግን አሁን ላይ እኔ እንደማስበው አሁን ላይ ማለት ነው ይሄ ነገር ዞሮ ዞሮ ሁለቱም ሁለቱም ፍቅረኛሞች እንደሚሆኑ እኔ ተስፋ አደርጋለሁ ማለት ነው። ተስፋ አደርጋለሁኝ ነው እምላችሁ እና ያላቸው ፍቅር አሁን ላይ ያው በሚዲያ ላይ ግልጽ ግልጽ አድርገው ባይናገሩም ሁለቱም ዞሮ ዞሮ እንደሚፋቀሩ እንደ እንደ ጽናት፣ እንደ ኪራ፣ እንደ ናሆሜ፣ እንደ ምሩ ግልጽ መናገራቸው አይቀርም አይቀርም። ምክንያቱም አሁን ላይ ከስር ስሩ አይጠፋም። እናም ደግሞ ሰኒም እንደዛው ሁለቱ በቃ ክችንም ሁለቱ፣ ሳሎን ላይም ሁለቱ፣ የትም ቦታ ሁለቱን የምታገኟቸው አብዛኛውም ጊዜ ማለት ነው። እናም እንደዛ ሆኖ ሳለ ሰኒ ወይኔ ሀለቃዬን እኮ ቦርጮ ብዬ ጠራትኝ ስትል የምር አሳቀችኝ። ከዛ እንዴ ምሩ እንዴ አብደሽ ነው እንዴ የምር እሱ ቦርጮ ነው እንዴ ስትለው እኔ ምን አውቃለሁ፣ ቦርጮ አልኩት። ለነገሩ ከሆነ ስራዬ ጥሩ ስለሆነ አላባረረኝም እንጂ እምሰራው ስራ ትክክል ባይሆን ኖሮ ያባራኝ ነበረ። ከዛ ስትላት እንዲ አንቺ ምን ብለሽ ነው ቦርጮ ምትይው ስትላት፣ ምሩ እኔ በቃ ሳላቅ ተሳስቼ ካፌ ወጣብኛል አላለችም? እውነት እንደ በጣም ነው የሚያስቀው። በነገራችን ላይ አንዳንዴ ሳታስቡት ነው ካፋችሁ የሚወጣው ማለት ነው። እናም እንደዛ ሆኖ እኔ ክፉ በሆን ኖሮ በስነስርዓት ስራዬን ጠንቅቄ ባልሰራ ኖሮ ያባራኝ ነበረ ቦርጮ አለች። አሁንም አለቃይ ቦርጮ። ከዛ አረ ተያንቺ ልጅ ተያት ቀል ልጂ አለቻት ማለት ነው። ጽናት ጽናት ተያት ቀል ልጂ እንደዚያ አትበይ ስትላት፣ እኔ እኮ አውቄ አይደለም ሳላቅ ነው ካፌ አምልጦኝ ወጣ። እናንተ ደግሞ ምንድን ምን ታካብዳላችሁ? አለች ማለት ነው። እና ደስ የሚሉ ጓደኛሞች ናቸው ጽናት ሰኒና ምሩዬ ማለት ነው። ሶስቱም በጣም አሁን ላይ ደስተኛሞች ናቸው። በቃ ምን ልበላችሁ በጣም ደስ በሚል ሁኔታ ድራማው እየሄደን ያለው እና ከጽና ድራማ ምን ተማራችሁ? አስቴታችሁን በኮሜንት አስቀምጡልኝ። ያው እንደተመኘነው ሆኗል ማለት ነው ጽናትና ኪራ ናሆሜና ምሩ ሰኒና ክብሮ ደስ አይልም? በቃ ደስ ይላል። አሁን ላይ በባለፈው ሰኒ ብቻዋን ና ስትጨናነቅ ነበረ። ለሷም ፈልጉላት ስትሉ ነበር በኮሜንት ለሷም አሁን ተገኝቷል። በጣም ደስ ይላል። በተጨማሪ ደግሞ ቅዱስ ያው አሁን በእነሱ ላይ ተደርቧል። ቅዱስ በጣም ተናጋሪና አስተዋይ ነው። እነሱ እንደ አውቋበድ ቢቆጥሩትም በጣም ጎበስ ተናጋሪ ነው። በነገራችን ላይ እንደውም ለጽናት አባት አይጋሼ በእርሶ ሰዓት በተፈጠርኩኝ። እርሶ ኮ ምርጥ አባት ኖት። ምርጥ በቃ ንግግሮት ራሱ እንዴ። በእርሶ ሰዓት በተፈጠርኩኝ ነው ያለው። ምክንያቱም ቅዱስ የሚናገረው ንግግር በጣም በቃ ኃይለኛ የሆነ ንግግር እስከ ፍቺው ነው እስከ ትርጓሜው ነው የሚናገረው ማለት ነው። የሚገርም ነገር በጣም ተናጋሪ ነው። ለዛሬ የመጣሁት ቪዲዮ ይሄንን ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። በጣም ተመችቶኛል። የጽናት ድራማ በጣም ምርጥና አሪፍ ነው። በጣም ደስ ብሎኛል እና ጽናትም አባቷን ይቅርታ ጠይቃለች። አባትየውም በጣም ደስ ብሏቸዋል። አመሰግናለሁ ባይ